ቅዱስ ሰላም ነው። ሰላም ነው። እንዴት ነው? ያ ደህና ነው። ደህና ነኝ። በል ደህና ነኝ። ትምህርት ቆንጆ ነው። አ ኦኬ፣ ዛሬ የምንማረው ሒሳብ ነው። እሺ፣ ሒሳብ ላይ፣ ሶስት ሲደመር አምስት ስንት ነው? ሶስት ሶስት ሲደመር አምስት

ሶስት ራሱ ነው። ከዜሮ ጋር ማንኛውም ቁጥር ሲደመር እኮ ራሱ ያን ቁጥር ይሰጣል። እሺ፣ ሶስት ሲደመር አራት ስንት ነው? ሶስት ደመራት አምስት ስድስት ሰባት ሰባት፣ ጎበዝ። እሺ ከመደመር ዓለም ትንሽ ወጣ እንበልና እስኪ የሒሳብ መሠረታዊ ምልክቶች ንገረኝ። የሒሳብ መሠረታዊ ምልክቶች የሚባሉት አታውቅም? መደመር፣ መቀነስ፣ መቀነስ፣ ማባሳት፣ ማባዛት፣ ክሮና ማካፈል ማካፈል ስለምዘገርክ እኩል ይሆናል። እሺ ማካፈል ማካፈል ይበጣል ይበልጣል ያበጣል ሺ አንሳ ያንሳል ሽ ጂኦሜትሪክ ቅርጾችን ንገረኝ። ጂኦሜትሪክ ቅርጾች ጂኦሜትሪክ ቅርጾች ጎነ አራት፣ ጎነ ሦስት፣ ሞላላ፣ ክብ፣ ጎበስ ቅዱስ። እሺ፣ ከእዚህ ቀጥሎ አሁን ቀጥዬ የሚጠይቀው መካከል ላይ ቀጣዩ ቁጥር ትነግረኛለህ። ቀጣይ አብራ አርባ አምስት ቀጠል አርባ አምስት አርባ ስድስት አርባ ስድስት ሰባ ሰባ ዘጠኝ ሰባ

ቀጣዩ አመሰግናለሁ። ቅዱስ እስኪ በመካከል የሚገኙ ቁጥሮችን ትነግረኛለህ? አምሳ ብዬ አምሳ ሁለት አልኩኝ። መሀል ላይ ማን አለ አምሳ ዳሽ አምሳ ሁለት እሱ ምንድ ነው? ይሄ አምሳ ነው። ይሄ አምሳ ሁለት ነው። ይሄ ዳሽ ነው። አምሳ ሁለት ይሄ አምሳ አምሳ አምሳ አንድ ማለት አለ። ጎበዝ። እሺ ስልሳ ሰባት ዳሽ ስልሳ ዘጠኝ ስልሳ አንድ ነው። ስልሳ ሰባት ነው። ስልሳ ዘጠኝ ነው። ዘጠኝ እዚህ ዳሽ ነው። ስልሳ ዘጠኝ

በኋላ ታያለን። ስ መካከል ላይ የሚገኙትን ነግረኸኛል። ቀጥሎ የምትነግረኝ ቀጥሎ የምትነግረኝ ማ ነው? ቀጥሎ የምትነግረኝ አሁን ወደ እንግሊዝኛ ለምንሄድና ቫውን ላይ ጥርስ

እሺ ቀጥሎ የምትነግረኝ የስሜት ዋሳቶችን ንገረኝ። አምስቱ ስሜት ዋሳቶች ንገረኛ። ስሜት ዋሳቶች አይን አይን አፍንጫ ጆሮ ምላስ ምላስ ጥስ የስሜት ባስ አይን አይን ፍጫ አፍንጫ ጆሮ ጆሮ ምላስ ምላስ የለም እጅ እጅ ጎባዝ ጎባዝ፣ በቃ ትክክል መልሳት። ስለዚህ ስለ ዛሬ በጣም እናመሰግናለን። የመጨረሻ ጥያቄ አንድ ልጠይቅ። አንድ ጥያቄ ብቻ ነው የምጠይቀው። የመጨረሻ በጣም ወሳኝ የሆነ ጥያቄዎችን አንድ ጠይቃለው። እሱም የሚገኘው እሱም የሚገኘው እሱም የሚገኘው ምንድን ነው? ምንድን ነው? አማርኛ ነው። አማርኛ ባለሁለት ሆሄ ቃላት መስሪት ቤ

ሻማ ሻማ ስለዛሬ በጣም አመሰግናለሁ። መልካሙ ሁሉ ተመኘው። ቻው